ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ በያላችሁበት የአገር ጥጉሉ ሰላም ፍቅር ጤና ትሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው መሰናዷችን የኢትዮጵያ አትሌቲክስ ፌዴሬሽን ከአትሌት ገለቴ ቡርቃ ጋር ተያይዞ የሰጠውን መግለጫና እንዲሁ ደግሞ ከዚህ ቀደም ከአትሌት ገለቴ ቡርቃ ጋር ተመሳሳይ የህይወት ታሪክ ያሳለፈችው የድራርቱ ህይወትን በተመለከተ እሱን እናነሳለን። አትሌት ደራርቱ ቱሉ ከዚህ ቀደም እንደተናገረችው ከሆነ እርሷም ተመሳሳይ እጣፈንታ ደርሷት እንዲህ ካለው እጣፈንታ ለትንሽ የተረፈችው በቀድሞ ጠቅላይ ሚኒስትር መለስ ዜናዊ እርዳታና እገዛ መሆኑን ተናግራለች። እንዴት ነበር የሆነው የሚለውን አብረን የምናይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። በ40 60 የባንክ ብድር ማለትም 40 ፐርሰንቱን በሶስት ዓመት ከፍለው ቀሪውን እስከ 20 ዓመት እየኖሩበት የሚከፍሉትን ቤት በ8 ፐርሰንት ቅድመ ክፍያ ብቻ ማግኘት እንደሚችሉ ያውቃሉ በተጨማሪ ለጥቂት ቀናት በተመረጡ ቤቶች ላይ በካሬ እስከ ሀያ ሺህ ብር ድረስ ቅናሽ ያደረግን ሲሆን፣ ፈጥነው ደውለው ይመዝገቡ። እንደ ፌዴሬሽንም እኔ ሮጬ እንደ ማለፌም ከገለቴ ጎን እንደሆንም፣ ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ አሉ። ባዶ እጃቸውን ቀርታ ምንም ሳይኖራቸው የሚኖሩ ስላሉ አትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። የአትሌት ገለቴ ቡርቃ ነገር በብዙ መልኩ መነጋገሪያና መወያያ እርሰ ጉዳይ ሆኖ ብቅ ብሏል። ገለቴ ከልጅነት ጀምሮ እስከ እውቀቴ ድረስ በብዙ ትጋትና በብዙ ልፋት ከጋብቻ በፊት ያመጣኋቸውን ሀብት ንብረቶችን ማለትም ቁጥራቸው ወደ አስር የሚደርሱ ቤቶችንና አምስት መኪኖችን በገዛ ባለቤቴ ተዘርፌ ከነ ቤተሰቦቼ ሜዳ ላይ ልቀር ነው። ሕዝብ ድረስልኝ፣ መንግስትም ይህንን መገፋቴን ይወቅልኝ ስትል በንባ ከተናገረች በኋላ ሁሉ ሰው እንደምን አንዲት የሀገር መልክ የሆነች ሰው እንዲህ ባለ መልኩ ስትበደልና ስትገፋ እስካሁን አልሰማንም። እርሷስ ይህንን ሁሉ ዓመት እንደምንችላ አቆጫለች። ባለስ ምን አይነት ጭካኔና ድፍረት ቢኖረው ነው እግሯ ለስራ እስኪወጣ ጠብቆ ይህንን ሁሉ ጉድ የሰራት የሚሉ ጥያቄዎች በብዛት ይነሱ ይዘዋል። ከዚህ ፈቅ ብሎ ደግሞ ከሚያነሷቸው ሀሳቦች መካከል ደግሞ ዋነኛው የባልናት የሆኑት ግለሰብ ይች ደግ ሰው እንዲያ ተኮራምተው ተቆራምተው ከሚኖሩበት ቤት አውጥታ በገዛ ፈቃዷ ተንደላቀው እንዲኖሩ አድርጋቸው ስታበቃ ልጃቸው ይህንን ሁሉ በደል ይህንን ሁሉ ጉድ ሲሰራት እያዩ እንደምን አስችሏቸው ዝም አሉ? እድሜያቸውስ እንደምን እንዲህ እንዲ ካለው ተንኮል ጋር ለመተባበር ፈቀደላቸው የሚሉ ጥያቄዎች በብዙ በብዙ ይነሱባቸው ይዘዋል። አልፎ አልፎ ደግሞ ጉዳዩን ግራ ቀኝ ማየት ተገቢ ነው፣ ሁሉ ነገር ሚዲያ ላይ ስለወጣ ብቻ ሁሉ ሰው ልክ ነው ማለት አይደለም ብለው ከሚሉ ሰዎች መካከል አንዱ የሆኑት ኤርሚያስ በላይነ የተባሉ ግለሰብ ደግሞ ስለ ጉዳዩ እንዲህ ይላሉ። እሷ ያለችውን ብቻ ወስጄ አልፈርድም። ይህ የትዳር ጉዳይ ነው። ባሏን ቢደመጥ የሚናገረው ነገር ሊኖር ስለሚችል የእሱንም ጎን ልናዳምጥ ይገባል። እኔ ገለቴ ጥሩ ሯጭ ስለመሆኗ እንጂ ጥሩ ሚስት ትሆን አትሆን የማውቀው ጉዳይ የለም። አንድ ነገር ግን አንድ ነገር ግን እላለሁ ሀቅ አንቺ ጋር ካለ ከሀቅ ጋር ከሆንሽ አቅሽን ፈጣሪ ያውጣልሽ። ከዚህ ውጪ እኔ ሰው በደቦ ሲፈረድበት አልወድም። በትዳር ጉዳይ እሷ ለሀገር የሰራችው ውለታ እንደ ቀብድ ሊያዝ አይገባም። ይልቁንም የምር ተጣርቶ ሀቋን ገፎ ወስዶ ከሆነ በትዳር እያሉ ካፈሩት ንብረት 50 ፐርሰንት ንብረቷን በግፍ ነጥቆ ከሆነ ሊመልስላት ይገባል። ወዳጆቼ ጨካኝ እንዳታደርጉኝ፣ ስለ እውነት የትዳር ጉዳይ እጅጉን ከባድ ነው። አፄ ቴድሮስ እንኳን እሳቸው ለሌላው እንጂ ለምሽታቸው ጀግና እንዳልነበሩ ተናግረዋል። ምክንያቱን እያስረዱትም እንዲህ ሲሉ ነበር። ሌላው የሚያውቀኝ ታጥቄ፣ እሷ የምታውቀኛው ልቄ እንዳሉት ማለት ነው። የትዳር ጉዳይ ከባድ ስለሆነም ለመፍረድ መጀመሪያ ነገሩን ከስር ከመሰረቱ ማየት ተገቢ ነው ይላሉ እኚህ ግለሰብ። የግለሰቡ ንግግር ከስና መክንዮ አንጻር ሲታይ ልክም ተገቢም ሊሆን ይችላል ሆነ ስለተባለው ነገር ሁሉ ግራ ቀኙን መመልከትና መስማትና መፍረድ የብልሰው ድርጊት መሆኑ እሙን ሆኖ ሳለ አንዳንድ ነገሮች ግን እንዲህ ያለውን ነገር እንድንጠረጥር ያደርጉናል። አትሌቶች ላይ የሚፈጸሙ እንዲህ ያሉ ድርጊቶች በስፋት እየታዩ መምጣታቸው ነገሩን ሁሉ ሰው ቆም ብሎ፣ በተለይም አትሌቶቹ ራሳቸው ጉዳዩን በተመለከተ ልብ ሊሉት የሚገባ ጉዳይ ነው። የውጮቹን ትተን እኛው ሀገር ብቻ እንዲህ ያሉ ድርጊቶች ደጋግሞ ሲፈጸሙ ታይተዋልም ተሰምተዋልም። አብዛኞቹ ለክብርና ለስማቸው ሲሉ የሆዳቸውን በሆዳቸው ይዘው ቁጭ ያሉ ሲሆን፣ ጥቂቶቹ ግን ወጥተው ጉዳያቸውን በአደባባይ ተናግረዋል። ልክ እንደ ገለቴና እንደ ደራርቱ ቱሉ ማለት ነው። ከዚህ ቀደም እንዲህ ካለው ሁኔታ ጋር በትዳር አጋሯ በብዙ ስለመገፋቷና ብዙ ነገር ስለማስተናገዷ የሚነገርላት አትሌት ደራርቱ ቱሉ አንዷና ዋነኛዋ ነች። ደራርቱ ትዳሯ ላይ ከደረሰባት ብዙ አስከፊ ነገሮች መካከል አንዱ የነበረው ዛሬ ገለቴ የደረሰባት የሀብት ንብረት ጉዳይ ነበር። ይህንን ጉዳይ በተመለከተ ደራርቱ አንድ ወቅት በነበራት ቃለ መጠይቅ ላይ ሁኔታውን በዝርዝር ስታስረዳም ንብረቷን ልታጣ ጫፍ ደርሳ በነበረበት ሰዓት በወቅቱ የነበሩት ጠቅላይ ሚኒስትር መለስ ዜናዊ ደርሰው እንደታደጓት ነበር የተናገረችው። ነገሩ እንዲህ ነው። አትሌት ደራርቱ ቱሉ ባሏ ንብረቷን በሙሉ ወስዶባት ባዶ ላይ ያስቀራት በዳዳው ሰዓት ነበር። ይሄው ነው ደራርቱም ችግር ላይ ወደቀች። እንዲህ ያለውን ነገር አደባባይ ይዞ መውጣቱ ለክብሩም ለስሟም የሚመጥን ባይሆንም ዝም ብላ ከከረመች ደግሞ የዘመናት ልፋት ድካማ ሁሉ ተዘርፎ መናቀርታ ጎዳና ልትወጣ ሆነ። በዚህ ጊዜ ታዲያ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ቀድሞው ጉዳዩን ሰምተው ኑረው ይደውሉላትና መለስ ነኝ፣ ቢሮ ፈልግሻለው ነይ ብለው ይጠሯታል። ደራርቱ ነገሩ እጅጉን ያስደነገጣትና ሳትውል ሳታድር በተጠራችበት ቅጽበት ጉዟን ወደ ጠቅላይ ሚኒስትሩ ቢሮ ታደርጋለች። ደራርቱ እግሯ የጠቅላዩን ቢሮ እስኪረግጥ ድረስና የሆነውን ነገር እስክትጠየቅ ድረስ ለምን ይሆን የፈለጉኝ? ምን ሊያዙኝ ይሆን? ከእኔ ጋር የሚያገናኛቸው ምን ጉዳይ ቢገጥማቸው ነው እኔን ቢሯቸው ድረስ እፈልግሻለሁ ነይ ብለው የጠሩኝ? ብላ እያሰላሰለች ከቢሯቸው ደረሰች። ደራርቱ አስፈላጊውን የቤተ መንግስት ፍተሻ ሁሉ አልፋ ስታበቃ ወደ ጠቅላይ ሚኒስትሩ ቢሮ አምርታ ጠቅላዩን አገኘቻቸው። ጠቅላዩም ሰላምታ ሰጥተው አንዳንድ ጨዋታዎችን ለመንደርደር ያህል ካጫወቷት በኋላ የገጠማትን ችግር እንዲነግሯት ጠየቋት። ደራርቱም አፍራ ባሌ በደለኝ ከማለት ተቆጠበች። ሆኖም ጠቅላይ ሚኒስትር መለስ ዜናዊ ነገሩን ባለፈው ሳምንት እንደሰሙትና ዝርዝሩን እንድታስረዳቸው ጠየቋት። ደራርቱ የሆነውን ሁሉ በእንባ አስረዳቻቸው። ጠቅላዩም እዛው እርሷ ባለችበት ወደ ባለቤቷ ጋር ደውለው መለስ ነኝ አሉ። ባለቤቷ መለስ መለስ አላወቅኩም ብሎ ሲቀጥል ጠቅላይ ሚኒስትር መለስ ዜናዊም ቀበል አድርገው ጠቅላይ ሚኒስትር መለስ ዜናዊ ነኝ ሲሉት ስልኩን ደንግጦ እንደጣለው ሲናገር ተሰምቷል። ስልኩ ከእጁ ሲያመልጠው በዛው ጥሪው ተቋርጦ ኑሮ በድጋሚ ተደወለለት። መለስ ነኝ አይዞ ተረጋጋ፣ አሉት ከደራርቱ ጋር የገጠማቸውን ችግር ለመወያየት ፈልጌ ነው። በሰላም ተወያየታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም አምሳ አምሳ ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ለማንኛውም ቢሮና ፈልገሃለሁ አሉት፣ ሰው እልክልሃለሁ ተባለ። የደራርቱ ባል እረ ሁሉንም ተውሰደው አሁኑኑ መልስላት አለው። እኔ እኮ ተናድጄ ስለተጣላን ብዬ እንጂ ብሎ ንግግሩን ሳይጨርስ ቀበል ላድርገው፣ አይ ሙሉ አይሆንም ግማሹን ላንተ ይገባሃል፣ ግማሹን ግን መልስላት። ያላንተ ድጋፍ ይህ አይመጣም ነበር። ለማንኛውም ቢሮናና ቢሮናና እንወያይበታለን ተባለ። በእርሳቸው አሸማጋይነት ካላንዲት መኪና ሁሉንም ንብረቴን መለሰልኝ። ደራርቱ የጠቅላይ ሚኒስትር የቀብር ሥነ ሥርዓት ላይ ለኢቲቪ በሰጠችው ቃለመለለስ ከላይ የተናገረችውን በዝርዝር የገለጸችበት አጋጣሚ ነበር። የደራርቱ ታሪክ ከተከሰተ ከዓመታት በኋላ ደግሞ ለረጅም ጊዜ ታፍኖ የቆየው የገለቴ ቡርቃ ነገር ብቅ አለ። ገለቴም የሆነባትን ችላ ችላ በስተመጨረሻ አሁን እጇ ላይ የቀረውን ከጋብቻ በኋላ የተፈራውን አንድ ቤትና አንድ መኪና በፍርድ ቤት ውሳኔ ልታጣው እንደሆነ ተናግራ፣ እሷም በተመሳሳይ መልኩ ጠቅላይ ሚኒስትሩ በቀጥታ እጃቸውን አስገብተው ችግሯን እንዲፈቱላት ጥሪ ያቀረበች። ይህንን ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ በቶፕ ሆቴል የገለቴንና የሌሎች መሰል የስራ ባልደረቦቿን አትሌቶች ጉዳይ በተመለከተ መግለጫ ሰጥም ኢትዮጵያ አትሌቲክስ ፌዴሬሽን በዛሬው መግለጫው አትሌቶችን ከጥቃት የሚከላከል ተቋም ሊያደራጅ መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን በመግለጫው አስታወቀም የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ባቲ ላይ የተፈጸመ በደልን አስመልክቶ በሰጠው በዚህ ጋዜጣዊ መግለጫ አትሌት ገለቴ ከሰሞኑ በአትሌቲክስ ሙያ ያፈራቸውን ሀብት ንብረት እጅግ ባልተገባ መልኩ በባለቤቷ መዘረፏን ማስታወቋ በዚህም መላው የኢትዮጵያ ሕዝብ እንዳዘነና ልቡ እንደተሰበረ ገልጿል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ስህን አትሌቶችን ከጥቃት የሚታደግ የወርልድ አትሌቲክስ ሴፍ ጋርዲንግ አደረጃጀትን በተመለከተ በኢትዮጵያም ተግባራዊ እንዲደረግ በቃል ደረጃ ከስምምነት መደረሱን ገለጸም። በኢትዮጵያ አትሌቲክስ ብዙ ገለቴዎች አሉ ያለው ፕሬዝዳንቱ አትሌቶችን ከተለያዩ ጥቃቶችና የመብት ጥሰቶች የሚከላከል አደረጃጀት መሆኑንም አንስቷል። ጥቃቱ በሴቶች ብቻም ሳይሆን በወንድ አትሌቶችም እየተፈጸመ መሆኑንም ነው አትሌት ስለሺ ስህን እዚህ ጋዜጣዊ መግለጫ የጠቀሰው። ወርልድ አትሌቲክስ ሴፍጋርዲንግ በዓለም ደረጃ ወደ ስራ ከገባ ሁለት ዓመት ቢሆነውም ቅሉ አደረጃጀቱ ወደ ኢትዮጵያ ዘግይቶ መግባቱንም አያይዞ አመላክቷል። ፌዴሬሽኑ በምስራቅ አፍሪካ በአትሌቶች ላይ የሚደርሱ የተለያዩ ጥቃቶች፣ በተለይም በሴት አትሌቶች ላይ እየደረሰ ያለውን እንግልት አሳሳቢ ደረጃ ላይ ደርሷል ሲል ተናግሯል። ቢቢሲን ጨምሮ ታላላቅ የምዕራቡ ዓለም ሚዲያዎች የምስራቅ አፍሪካ ሴት አትሌቶች ጥቃት የምስራቅ አፍሪካ ሴት አትሌቶችን ጥቃት በተመለከተ በየጊዜው የሚያወጣቸው ዘገባዎች ቁጥራቸው ቀላል አይደለም። ዩጋንዳዊቷ አትሌት ረብቃ ቺፕቴጌ በቅርቡ በወንድ ጓደኛዋ በደረሰባት ጥቃት ህይወቷ ማለፉ የአትሌቲክሱ አለም መነጋገሪያ ጉዳይ ነበር። በፓሪስ 2024 ኦሎምፒክ በማራቶን ሀገሯን የወከለችው የ33 ዓመቷ አትሌት በእሳት ተቃጥላ እንድትሞት የተደረገችበት ሁኔታም በዘግናኝነቱ ከሚጠቀሱ ውስጥ አንዱ ነው። ኬንያውያኑ አትሌቶች ዳማሪሽ ሙትና አግነሲ ትሮፕ በተመሳሳይ ሁኔታ ህይወታቸው እንዲያልፉ የተደረጉ መሆናቸው በምስራቅ አፍሪካ ነስተ አትሌቶች እየተጋፈጡ ያለውን መከራ በሚገባ የሚያሳይ ነው። በኢትዮጵያም የጉዳዩ አሳሳቢነት ቀላል አይደለም። ከሰሞኑ አትሌት ገለቴ ቡርቃ በባለቤቷ ያጋጠማት ፈተና የዚሁ ጉዳይ አንድ አካል ሆኖ ብቅ ብሏል። ይህንን ጨምሮ በምስራቅ አፍሪካ በአትሌቶች ላይ የሚደርሱ የተለያዩ ጥቃቶች፣ በተለይም በሴት አትሌቶች ላይ እየደረሰ ያለው እንግልት አሳሳቢ ነው ሲል የኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። በሰሞነኛው የአትሌት ገለቴ ቡርቃ ጉዳይ በተመለከተ ጋዜጣዊ መግለጫ የሰጠው የኢትዮጵያ አትሌቲክስ ፌዴሬሽን ከአትሌቷ ጎን እንደሚቆም በዚህ ጋዜጣዊ መግለጫ ላይ አስታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት ኮማንደር ስለሺ ስህን ሁላችንም ከገለቴ ጎን ነን። ሚዲያ ያላወቃቸው ሌሎች ገለቴዎችም አሉ። እነርሱን ለመታደግ ፌዴሬሽኑ ስራዎችን ይሰራል ሲል ተናግሯል። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር በበኩሏ እኔን የሚያሳዝነኝ ሀብት ንብረቱ አይደለም። የሁሉ ጊዜ ሲያንከራትታት እላይታች ስትል ልጅ ያለመውለዳው ነገር እጅጉን ያሳስባል። እኔ አንድ ሁለት ሶስት ልጆችን ወድጃለሁ። የእሷን አለመውለድ ሳስበው ግን እጅጉን ያመኛል። የሴት ልጅ የመውለጃዋ ጊዜ እጅጉን አጭር ነው። ገለቴ ካጣችው ሀብት ንብረት በላይ ግን ፍሬ አለማፍራቷና መልኳን አለመተካቷ ያሳዝነኛል።

በደረሰባት በደል እጅግ አዝኛለሁ። መንግስት ፍትህ እንደሚሰጣት ከመጠየቅ ባሻገር እኛም የበኩላችንን እንወጣለን። እዚህም ኃላፊነት ላይ የመጣሁት ሴት አትሌቶች ላይ የሚደርሰውን ጥቃትና በደል እንዲቆም ለመስራት ነው ስትል ተደምጣለች። የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ንዑስ ኮሚቴ ሰብሳቢ የሆኑት አቶ ቢኒያም ምሩፅ ሚዲያዎች ከስቱዲዮ ወጥተው ስራዎችን ቢሰሩ ኖሮ እንዲህ ያሉ ነገሮች አይፈጠሩም ነበር ሲሉ የሚዲያ አካላት ላይ ያላቸውን ቅሬታ አንስተዋል። አያይዘውም አትሌቶቹን ራሳቸውንም እንዲህ ሲሉ ነቅፏቸዋል። አትሌቶች የሥነ ልቦና ሥልጠና ላይ ሲጠሩ እነሱም ቢሆን አይገኙም፣ የሚገኙት ጥቂቶች ናቸው ሲሉ አትሌቶቹ ነቅሰው፣ የአትሌቶቹን ደህንነት ለማስጠበቅ ከሚዲያዎች ጋር አብሮ መስራት እንደሚገባም አሳስበዋል። የተወደዳቸው እና የተከበራቸው የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲ በትትና ጠይቅን ክበሩልን